ግለ ወሲብ ራስን በራስ ማርካት ማስተርቤሽን። ጥናቶች እንደሚያሳዩት ሁሉም ወንዶችና 75 ከመቶ ሴቶች ግለ ወሲብ ፈጽመው እንደሚያውቁ ነው። ግለ ወሲብ የሚጀምረው በጣም በሕፃንነት ሲሆን ሕፃናት የእጃቸውን ወይም የሌሎች አካላቸውን ተግባር እንደሚረዱ በተመሳሳይ ስለ ብልቶቻቸው ይረዳሉ። ከ15 እስከ 19 ወር ሁለቱም ጾታዎች ላይ ብልቶቻቸውን ሲነኩ የሚሰማቸው ደስታ በአጠቃላይ አካላቸውን ከመረዳት ፍላጎታቸው ጋር ተዳምሮ ግለ ወሲብ እንዲያደርጉ ይገፋፋቸዋል። ጉርምስና ሲመጣ እሱም ተከትለው የሚከሰቱት የሆርሞንና የአካል ለውጦች ስለ ግንኙነት የሚኖረውን የማወቅ ጉጉትና ግለ ወሲብን ይጨምረዋል። ግለ ወሲብ እስከ ጉልምስና እድሜ የሚቀጥል ሲሆን በሂደት በግንኙነት እየተተካ ይሄዳል። በትዳር ግንኙነት ውስጥ ያሉ ሰዎች ግለ ወሲብን ሙሉ በሙሉ አይተውም። የግንኙነት ሕይወታቸው አጥጋቢ ሳይሆን ሲቀር ወይም አጋራቸው በህመም ምክንያት በቅርብ ከሌሉ ከግንኙነት የሚገኘውን ደስታ ለማግኘትና ውጥረትን ለማርገብ ግለ ወሲብ ይፈጽማሉ። ግለ ወሲብ የአእምሮ ህመም የሚሆነው ከግለሰቡ ቁጥጥር ውጭ በሆነ መንገድ ሌሎች እንቅስቃሴዎች ላይ ጣልቃ በሚገባ መልኩ ሲሆን ነው። የአእምሮ ህመም ሲሆንም ከግንኙነት ጋር የተያያዘ በመሆኑ ሳይሆን ስሜትን የመቆጣጠር ችግር በመሆኑ